ጽናትዬ አባት መጡ ከክፍለ ሀገር። እንግዲህ ጽናትዬ ሊወስዷት ነው። ምክንያቱም ጽናትዬ በጣም ደውላ በጣም ናፍቀኸኛል አባቴ እና ትምህርት ሽስ ቢላትም፣ ትምህርቴንማ በቃ አሁን ላይ አስፈቅጄ እመጣለሁ በጣም ናፍቀኛል ብላ ነበረ እና አባታቸው እንግዲህ ስለማይጨክን መጡ። ጽናትዬው ወደ ገጠር ሊወስዳ ነው ማለት ነው። አሁንም ቤታ ሴራዋን አላቆመችም፣ ሁለተኛ እያስመሰለች ትገኛለች ማለት ነው። እንግዲህ በቀጣይ ክፍል ላይ የምናየው ቤታ የእውነት አዝኖላት እና በእኔ ፍቅር ነው እየተሰቃየችው ብሎ ብለ ቅርን ተሰቃይታ ነው እንደዚህ የሆነችው ብሎ የጥፋተኝነት ስሜት እንዲስ ኪራ የጥፋተኝነት ስሜት እንዲሰማውና እዛ ቤት እንድትቀር እንግዲህ ደፋ ቀና እያለች ነው ማለት ነው። ቤታ አሁንም ምንም ነገር አልተማረችም። ጭራሽ ኪራን አፈቅረዋለሁ፣ ኪራን እወደዋለሁ በማለት በመጨለል በማበድ ከዛ ቤት ውስጥ እንድትሄድ አላደረጋትም ማለት ነው። እንደውም ኪራ ውሰዷትና ትረፍ ብሎ ነው መልስ የሰጠው እንጂ አስወጡልኝ አላለም ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልባ አመሰግናለሁ። ሀደግ ድራማ ቀጣዩ ፓርት ይዤ መጥቻለሁ ማለት ነው። እንግዲህ እውነት እነት ለመናገር ሰራተኛ ሰራተኛይቱ በፊትም ላይ ብታናድደኝም ብታቃጥለኝም አሁን ላይ ግን ጥሩ ነው ያደረገችው ማለት ነው። ምክንያቱም ቤታን እንግዲህ አጋለጠች። ሰው መቼም ድግስ ደግሶ ቀለበት ላስርልሽ ነው ብሎ እንደዛ ሁሉን ነገር ሲያመነጭ እንደነበረው በስተ መጨረሻ እንግዲህ ሰራተኛቱ ቤታን አወርዳታለች ማለት ነው። እኔ መጀመሪያም ለልጅስ ነው እንጂ እነሱን መግዳት አልፈለኩም ነበር እና ደግሞ ታሪኩ መጀመሪያ የእውነት የሚያንቺ መስሎ ነበር፣ ግን በኋላ ላይ ታሪኩ የፅናት ነበረ እና ፅናት ይቅር በይኝ ብላ እንግዲህ እግሯ ስር ወድቃ እስከ መለመን ደርሳለች ማለት ነው። ይቅርታ እስከ መጠየቅ ድረስ ደርሳለች ማለት ነው። ሰራተኛይቱ እውነት ለመናገር በጣም ደስ ይላል እንደዚህ ይቅርታ መጠያየቁ ማለት ነው። ፅናትም ደግሞ ይቅርታ አድርጋላታለች። በሌላ በኩል እንግዲህ ኪራ እውነት ለመናገር ድጋሜ ቤታ ስትመጣ የእውነት ወዷትን ማፍቅሯትን ብቻ ሳይሆን ይቺ ልጅ በዚህ ከቀጠለች ጽናትን ትገላታለች፣ ጽናትን አንድ ነገር ታደርጋታለች ብሎ ነው እንጂ መጀመሪያውንም እዚህ ወጥመድ ውስጥ የገባው በቪዲዮ ብቻ አይሆነ አይመስለኝም ማለት ነው። ነገር ግን እንግዲህ ኪራ እኔ በፍጹም አልከዳውሽም እኔ በፍጹም አልተውኩሽም እያለ ጽናትዬን እያባበላት ነበረ ማለት ነው። በቀጣይ ፓርት ምን ይሆን? የእውነት ጽናትዬ ወደ ፋዘር ጋር ትሄድ ይሆን? ምክንያቱም አባዬ ደብሮኛል እና መንጣት ፈልጋለሁኝ ሳይሉኝ ከሀገሬ ወጥቼ ሰው ራበኝ ሰው ጠማኝ እያለች ለአባቷ ስትናገር ነበር። አባቷ ደግሞ ምን ሆነች ነው ልጄ ምን ከፍቶች ነው እኔ ልንጣ ወይ እያሏት ነበረ። አይ አይ አንተ ከምትመጣ እኔ አስፈቅጄ የመጣለሁኝ እያለችው ፋዘሯን እያወራች ነበረ ማለት ነው። እና በቀጣይ ፓርት እንደው ፋዘሯ እሳቸው ይመጡ ይሆን ወይስ ደግሞ ጽናት ወደ ክፍለ ሀገር ትሄድ ይሆን? እና ሰራተኛይት ውስጥ የእውነት አሁን ከልጇ ጋር በሰላም የምትኖር ይመስላል። እኔ ግን አይመስለኝም ማለት ነው። ምክንያቱም ቤታ የምትባል ሰይጣን እንግዲህ እንደዛ አዋርዳት መቼም እንደዛ ለኪራ አዝና እንደዛ ካደረገቻት በኋላ ከዚህ በኋላ ከልጇ ጋ ኪራ እተከራየሽበት ቤት በሂጂ እዛ እየጠበቀች ነው ልጅሽ አላም ማለት ነው። ከዛ እሺ አመሰግናለሁ ብላ ሄደች። እና የእውነት እንደዛ ካደረገች በኋላ በሰላም የምትኖር አይመስለኝም ማለት ነው። በሌላ በኩል ምሩና ናሆሚ እንግዲህ ፍቅራቸው እንደቀጠለ ነው። ነገር ግን ተፈራርተዋል። ሁለቱም መድፈርና ደፍረው እዛ ቦታ ላይ መግባት አልፈለጉም ማለት ነው። ነገር ግን እዛ ገብተው እና ናሆሚና ምሩዬ ፍቅራቸውን ተገላልጦ በአንድ ቢኖሩ በጣም በጣም ደስ ይላል ማለት ነው። ከዛም በኋላ እንግዲህ እስኪ እንዴት ነው ተዘጋጅተሻል? አላት ኪራ ሰራተኛቱም ማለት ነው አዎ ተዘጋጅጃለሁ አለችው። እንደዛ ከሆነ አዲስ ልብስ ልበሽ ና ዘነጥበይ አላት አለችው። ችግር የለው ኪራ፣ ላደረክልኝ ነገር በሙሉ ግን ከልብ አመሰገናለሁ። ለነገር ግን እኔ ሻርፕ ብቻ ብቀይር ደስ ይለኛል አለችው። ከዛም በኋላ ጽናት ወይ ጉድ! ይሄ ሁሉ ዝግጅት ለዛች ነው። ቆይ እንደው ይሄንን ነበር ማፈንዳት። ከዛም በኋላ ውይ፣ ግን ደግሞ ለምን አፈንዳለሁኝ? ከዚህ በኋላ እንግዲህ ኪራ ይኔ አይደለም። ኪራ ግን በሰላም ነው እንደዚህ ያደረገው እኔ ላይ ለምንድን ነው? ለምን ለምን ለምን? በቃ ነገርኩሽ እኮ ጽናት። በቃ ከዚህ በኋላ የሚሆነው ነገር ይበቃታል ቤታ ከምትጎዳ ሁሉም ነገር አልፏል እና አንቺም ይቅርታ አድርጊልኝ። እንደዚህ ነው መሆን ያለበት አለ። ቆይ አንተ ሰውዬ ግን ጤነኛ ነህ? የሆነ ነገር ማ ሆነሃል አለችው። ከዚያም በኋላ እንደ ፈለግሽ በይኝ። ቆይ አንተ ናሆም ለምንድን ነው እዚህ ያመጣሃት? አለው። እንግዲህ ናሆሜ መጠጥ ቤት ወስዷት ነበረ ማለት ነው እንድትረጋጋ። ነገር ግን ገልብጣ ገልብጣ እንግዲህ ኪራን እየወቀሰች ነበረ ማለት ነው ከዛም በኋላ ለምንድን ነው እዚህ ያመጣሀ ሲለው፣ እና ምን ላድርግልህ አንተ ቤቴን ስታገባ እሷ ቢያንስ ይሄን እንኳ ፀጥታ ትረጋጋ ብዬ ነው። እንዴት እንደዚህ ታደርጋለህ? አሁን ሂድልኝ ነው የምልህ። ኪራ ጓደኝነታችንን ከፈለግከው ሄድ በቃ። እሷ ግን እኔ ቤት ነው ዛሬ የምታድረዋለ። አረ በፍጹም እኔ ነኝ የምወስዳት። አየህ ተመልከት፣ እንግዲህ ሚስቱን እዛ አስቀምጦ እኔን ደግሞ የግድ ቤት ካልወሰርኩ ይላል። አየህ አየህ አየህ ናሆሚ እያለች እንግዲህ፣ ጽናትዬ ዬ ብገን ብላለች ማለት ነው። ከዛም በኋላ ሁሉ ነገር ከተዘገጃጀ በኋላ እንግዲህ ሰኒ መጣች ማለት ነው። እንዴ ሰኒ ምን ትሰሪያለሽ እዚህ አለቻት። ምን ላድርግ ብለሽ ነው ኪራ ጥርቶኝ ነው እኮ አለች። አንቺንም ሰርጉ ላይ እንድትታደሚ ይጠራሽ እንዴ? በለው በለው አለች። ከዛም በኋላ ምናልባት ለአንቺ ቀለበት ሊያስርልሽ ይሆናል፣ አለቻት። ምን አንቺ ደግሞ አብደሻል? እንደ ስለምን ቀለበት ነው የምታወሪው? አለቻት። ምን ችግር አለው? ለአንቺ ሊሆን ይችላል። ለኒ አንቺ ትቀልጃለች አይደል? እኔ ጋማ እኮ አበቃ ነገሩ። አሁን ቤታ ናት እንጂ እኔ አይደለሁም የምታየው አለች። አይ እንደዛ አትበይ፣ ነገሮች ይስተካከሉ ይሆናል ከዛም በኋላ ፈጣሪ ሆይ እያለች እንግዲህ ሰራተኛዋ ፈጣሪዋን እያመሰገነኝ ነበር። ከዚህ በኋላ ልጄም ምንም አይሆንም እኔም ደግሞ የሰራሁትን ሜሽን በሙሉ ጨርሻለሁ፣ ዛሬ ማታ ሁሉም ነገር ያበቃል እያለች ከራሷ ጋር እያወራች ነበር። ከዛም በኋላ ጽናትዬ ከታች ወረደች። አየሽ ልጅ እንዳለች ገምቼ ነበር ገምቼ ነበር አለች። ምን ልጅ አልኩኝ እንዴ? ከዛም በኋላ ኪራ ያወጣ። ከዛ ቆይ እናንተ ሰዎች ምን እያደረጋችሁ ነው እዚህ በር ስር ተለጥፋችሁ ሲል አይ ምንም ያው አላድ የለ ምናምን አለች ሰራተኛቱ ማለት ነው። ቆይ ግን እዚህ ቤት እየተካሄደ ያሉ ምንድን ነው አለች ጽናትዬ። እኔ ምንም ነገር አልገባኝም። ምን እየተካሄደ ነው ያለው ነገር፣ ግን በቅርቡ ደርስበታለሁ እያለች እንግዲህ ሰራተኛቱ እንግዲህ እውነት ለመናገር ሜሽኗን ጨርሳለች እንደዛ ብትሰደብም እንደዛ ከፍ ዝቅም እንኳ ብታደርጋት ቤታ፣ ነገር ግን እሷ አሳልፋ ሁሉንም ነገር ለጽናትና ለኪራ ሰጥታ ነጻነቷን አውጃ ልጇንም ደግሞ አሳክማ በስነ ስርዓት ደግሞ ቤትም ኪራ ተከራይቶላት እየኖረች ትገኛለች ማለት ነው። ግን የመጨረሻው ሰላሟ ያሳስባል። ምክንያቱም ቤታ እጅ የገባ ሁሉም ነገር አመድና እሳት ነው የሚሆነው ማለት ነው። እንግዲህ ፅናትዬ ከዚህ በኋላ ምን ይሆን የምትሆነው? ምክንያቱም ቤታ አብጃለሁ። የኪራ ፍቅር ነው እንደዚህ ያደረገኝ። ምሩ እስኪ ንገሪኝ፣ ከኔ ምን አቶ ነው? ቆንጆ አይደለሁም? ጸባይ የለኝም? እኔ አላምርም? እኔ ሀብት ንብረት የለኝም? እናሆሜንም እንደዛው። እኔ ለመወደድ ምን ያንሰኛል? እኔ ለመፈቀድ ምን ያንሰኛል? እኔን ትቶ ከዚች ከሰራተኛ ጋር ከገረድ ጋር የሆነው ለምንድን ነው? እያለች ራሷን እየወቀሰችም ስለነበረ፣ ስለዚህ ኪራ ደግሞ የዋህና ምስኪን ስለሆነ በቃ ይዛችኋት ግቡ ወደ ውስጥ አለ ማለት ነው። ስለዚህ ሁለተኛ ሜሽኗ ደግሞ እንግዲህ ማስመሰልና uh, እራሷን በቃ በኪራ ፍቅር ውስጥ እንዳበደች አድርጋ እያስመሰለች እዛ ቤት ልትኖር ነው ማለት ነው። ግን ይህን ነገር ደግሞ ጽናትየ በፍጹም ልትቀበል አትችልም። ምክንያቱም ጽናት ጨዋና የተረጋጋች በተረጋጋ መንፈስ ስለሆነ የምታስበው ቤታ አሁንም ውሸቷን እንደሆነ ታውቃለች። ከዛ ውሸቷን ነው ትውጣ ስትለው ኪራ ደግሞ የዋህነቱ ይዞት አይ በፍጹም አትውጣ ይላል። ነገር ግን ጽናት ገጠር የምትሄድ ይመስል